ያስፈልጋለሁ እሱ እንዳሰበው አይደለም፣ ፋሲል እንዳሰበው አይደለም። በቃ እኔ ጋ ያለው ፈልጎ አንድ ነገር ወይም ቀለበት አስረሻል፣ አላስርሽም ያለው አስረሻል፣ ግን አድርጌ አላቅም፣ አስረሻል ቀለበት ቪዲዮ ያለኝ ልጁ እኮ እያለ ነው። ሀይሚ ለብሩክ እውነታውን አምናለች። ነገር ግን ተገድጄ ነው እንጂ እኔ በፍላጎቴ ቀለበት አላደረኩም እያለች ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለው ላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠዋት የሆነ ቪዲዮ ለቅቄ ነበረ። እሱም ሀይሚን ነበር የተቋወምኩት ለምን ለምን ተዋሻአለሽ ጊዜውን ለምን ትቀልጅበታለሽ ለምን ትጫወትበታለሽ በላይፉን ያልኳት እና ብሩክም ዛሬ ትናንት አልተመቸኝም ዛሬ ነው ቪዲዮ ለመስራት የመጡት ማለት ነው እና እሱ ምንድን ነው ያለችው ሀይሚ እኔም እውነት አለኝ እኔ የምለው ነገር እውነት አለኝ ብላ በራሷ ቻናል የመጣችሁ ማለት ነው እሱ ምንድ ነው እኔ ከቢኒያም ጋር ጥሩ ግንኙነት እንዳላችሁ ባለፈው በቪዲዮ ላይ ማስረጃ አለ፣ ድምጿም አለ ማለት ነው። ሲቀጥል እኔ ቀለበቱን ተቀበልኩት። እሱም እሱን ለማክበር ስል ነው ለማክበር ስላችሁ የሆነ ላለማሳፈር ያደረግኩት ነገር ነው። በጓደኞቹ መሀል ተሰብስቦ እኔ ቁጭ ብሎ ተንበርክኮ ቀለበት አርጊ ብሎ ሲጠይቀኝ ተቀበልኩ። ከዛ በኋላ ግን አንድ ቀን እጅ ላይ አድርጌው ማላውቅም። ልቤም ሀሳቤም ያለው ቡቡጋ ነው ብላለች ኦኬ፣ ልብሽም ሀሳብሽም ካለ አንቺስ አንቺ የሚወድሽ የሚያፈቅርሽ ሰው ህይወትሽ ውስጥ ካለ ያ ልጅ እንዴት ድፍረቱን አገኘ ቀለበት ለማድረግ ማ? እንዴት ድፍረት አገኘ? የሆነ እኮ ቦታ ስለሰጠው ሹን አደለ? መቼት፣ የአንድ ቀን የሁለት ቀን የሶስት ቀን ጅንጃና አይመስለኝም ቀለበት የምታደርጉት። ሜቢ ብዙ አመት አውርታችሁን፣ ሜቢ አነሳ ከተባለ ስድስት ወር ወይ አራቶን አውርታችሁን ስለ ቀለበት የምታወሩት እንጂ ኖርማል ጸጥ ብሎ ከመሬት ተነስቶ ቀለበት ይደረጋል ብዬ በፍጹም እኔ አላስብም ማለት ነው። ሲቀጥል ብሩክ ይቅርታ በዩ ያለሹ ማለት ነው። በእርግጥ ይቅርታ ትልቅነት ነው፣ ብትውም ባትውም ዛት ሲት። ነገር ግን አሁን ዋናው ነጥብ ከይቅርታው የበለጠ ለምን ቀለበቱን ተቀበያልሽ? ሲቀጥል ማለት ነውና አንቺ ብሩክ አንቺ ብትሆኚ በብሩክ ቦታ ምንድነው የምታደርግ ብሩክ የሆነች ሴት ወደው ቀለበት ብታደርግለት ምን አይነት ስሜት ነው የሚሰማሽ? ገባሽ አይደለም? ምን አይነት ስሜት ነው የሚሰማሽ ማለት ነው። አይ እሱ ደስተኛ እንዲሆን የፈለግሽው ወይስ አጭብጭቡ፣ ጎበዝ፣ በቃ በጣም ብራቡ ቡድን የሰራሹ ምናምን እንዲልሽ ነው ወይ የፈለግሽው? ለምን ለምንድን ነው እና ደግሞ በቃ በራስሽም ጥፋት ላይ ለምንድን ድርቅ ምትዩ የምትቆጨው በቃ ነገሮችን ለማሰብ በቃ አንቺ ብቻ ነሽ ትክክል የምትይው ማለት ነው። አይነ ነገ እናንተ እኮ ዞራችሁ ተታረቃላችሁ፣ ነገሮችን ተረጋግታችሁ ምናምን ትመልሶታላችሁ ወደ ቦታው ማለት ነው። ነገር ግን ለምን አሁን ለምሳሌ ዋና ፖይንቱ ቀለበቱ ለምን ተደረገ? እዛ ቦታ ላይ ቀለበት ለምን መደረግ አስፈለገ? አንቺ ከቢኒያም ጋር ጥሩ ግንኙነት ጥሩ ነገር ስላለሽ ነው እንጂ ኖርማኔ እንትን ባይኖርሽ ኖሮ ይህንያን ያህል ሚኒያም ደፍሮ ቀለበት አያደርግም። ሲጀምር ደግሞ ቀለበት ሲያደርግ እሱ ቪዲዮ አለኝ አለ። የሆነ ያረገው የራሱ ያዘጋጀው ፕሮግራም አለ፣ የቀለበት ፕሮግራም አለ። አንደኛ ልብስ ቀየረሽ ነው የምትይዩ፣ ራሽን ጠበቀሽ ነው የምትይዩ፣ ፕሮቶክልሽን ጠበቀሽ ነው የምትይዩ። ቀለበት ሲያደርግልሽ አንቺ ታንትን አይምሮሽን ያቃል ማለት ነው። ሲቀጥል ሁን ብለሽ ብሩክላ ለመጉዳት በስተቀር ካልሆነ በስተቀር እንደዚህ ማድረግ አያስፈልግም። ሲጀመር ደግሞ ቀለበት ልብን አያስርም። ቀለበት እጅን ነው እንጂ ልብን አያስርም። የእውነት ነው። ቀለበት እጅን ነው የሚያስረው፣ ግን ልብሽን ሊያስር አይችልም። አንቺ ልብሽ ያለው ቡቡጋ ነው። ቡቡ ነው የምትወጁ የምታፈቅሩ። ግን አንቺ ለዛ ሰው ብለሽ ያ ሰው ደስተኛ እንዲሁም ብለሽ ቀለበቱን መቀበል አልነበረብሽም። ጥፋቱ ይሄ ነው ያንቺ። ያኛው ቢኒያም ደግሞ ምንድን ነው የሚያስበው? በቃች ልጅ ጓደኛ አይነት ቀለበቱን ተቀብላለች። ፍቅረኛ ናት፣ ህይወቴ ናት፣ ነገ አብረን እንኖራለን ብሎ የሚያስባት ሴትን ሴት ሆነሽ የተገኘሽለት ማለት ነው። ለምን እሱ ስለ ብሩክ ህይወት አይመለከተውም አይመለከተኝም ብሏል። ለምን እዚህ ጋር ህይወት ከሱ ጋር አለኝ ብለሽ ጀምረሻል። ነገሮችን ሁሉ አስተካክለሻል። ያልጨረሹ ነገር አለሽ ማለት ነው። ለዛ ግዴታ አሁን ቢኒያምን ይቅርታ መጠየቅ አለብሽ። ለምን ይሄ የእኔ ጥፋት አይደለም። እኔ አላጠፈውም። ነገሮቹ እሱ ስለፈለገ ነው። እሱ ደስ እንዲለው ሶፊ ሶፊሽም እንዳይዘው እንዳይደብረው ብዬ ነው ያደረግኩት። ማለት አች ሲቀጥል ቀጥል ደግሞ በቃ እኔ እንጃ። እኔ ብሩክን ያሳዘን የውነት ለመናገር ማለት ሲጀመር ደግሞ ከመጀመሪያው ሲጀመር ትናንት ወረ ተነጋግራችኋል። ከትናንት ወዲያ ትናንት ቪዲዮ ተነጋግራችሁ እንደተጣላችሁ ነው። የተጣላ ሰው ደግሞ ሊፋቀር አይችልም። ለምን ጥሩ ነገር አንድ ለሚያረግሽ እዚህ ጋር እያስቀየምሽ ነው፣ እዛ ጋር ሌላ ህይወት እንደጀመርሽ ነው ያለው። ለምን ብሩኬ በአንቺ በዛኛው ነገር ላይ ደስተኛ ሊሆን አይችልም ማለት ነው። ለዛ ነው። እና ደግሞ ለዛውም ብሩክ በጣም አንደርስታንድ አድርግቶሻል፣ ተረድቶሻል። ነገሮችን በእርጋታ ነው እያየ ያለው፣ እየሰማ ያለው ማለት ነው። ለምን በቃ ምንም እንትና አላደርግም። አንዳንድ ወንዶች ቢሆን ኖሮ ለመማታት ሄዳደርጉ ነበረ። አንቺ ስጠሉ ራሱ ላለመምጣት ይችል ነበር። ነገር ግን እሱ መጣ ቀለዘም አሁን ራሱ እንደመጣ አንደኛ ሀይሚ፣ ምንም አይነት ነገር አልፈልግም። ቀጥታ ቀጥታ መልስ መልሽልኝ። ቀለበት አድርገሻል ወይስ አላደረግሽም? ስለሽ አዎ አድርግ ያለውን ያልሽው። ለምን እያመንሽለን ቀለበቱን ራሱ ማለት ነው። ይሄ ነገሩ ደስ ይላል። በቃ የሆነ እንደ ተገዳ እንዳደረገላት ያስታውቃል። ማለት ለምን ወዳው ምናምን ቢሆን ኖር ቀለበቱ እውነቷ እጇ ላይ ይኖር ነበረ ማለት ነው። ስላልፈለገችው ነው ግን ደግሞ መቀበል የለብሽም። ለምን አሁን እሺ፣ ብሩክስ ተረዳሽ። ብሩክስ አንደርስታንድ ያርግሽ። ያኛው ልጅ ደግሞ አንደርስታንድ ያርግሽማ። ቢኒያም ግዴታ ከኔ ጋ ሁኜ ነው የሚልሽ፣ ከኔ ጋ ሁኜ ነው የሚልሽ። ኦኬ፣ ብሩኬ ጎበዝ ስለሆነ ሴት ልጅ ስለሚረዳ ትርኢት ስለሚያደርግ ተረዳ። እሺ፣ ቢኒያምስ አሁን ያለሽ አማራጭ ቢኒም ይቅርታ። እኔ አንተ እንዳይደበረህ ብዬ ነው የዛ ሳለ እንደዛ ያደረግኩት ምናምን ብለሽ ቢኒ ሶሪ ማለት አለበሽ ማለት ነው። እኔ እንደዛ ነው ብዬ የማሰሙ ኮሜንታተሮች ምን እንደሚሉ አላቅም። ብዙ ጊዜ ብዙ ደግሞ ኮሜንት ስጠሽ የእውነቷን ነው ትክክልናት። ቀለበት እጅን አያስርም ልብን ነው የሚያስረው። እውነት ነው። ቀለበት ልብን አያስርም እጅ ነው የሚያስረው። ያው የትዳርነት መገለጫ የአንድ ሰው እጮኛ እንዳላት ማስታወቂያ ነው። በጭራሽም አርግተውን ማታቅም እጇሌም አይተናነቅም ነገር ግን እሱ አይደለም። እሱ ያደረገችው አላደረገችም። ኦልሬዲ ከዛ ሰው ጋራ ተቀብላለች። ያንኑ ማሰብ ያለባችሁ ማለት ነው። ቤተሰብ ተቀብለዋለች። እስከተቀበለችው ድረስ ያን እዛ ልጅ ላይ ቦታ አላት ማለት ነው። ያ ልጅ እንደምትወደውን የሚያውቀው እስካሁን ድረስ እስቲል ማለት ነው። ትናንትም አይታችኋል። ካሜራ ጠርቶ ነው በዲፍረት ካሜራ። ማን ያ ቃል ይከታተላቸዋል ማለት ነው። ይሄ ይሰደላቸዋል ማለት ነው። ቪዲዮ የት እንደሚሰሩ ቦታውን አውቆ ምንም ብሎ ነው ካሜራማን ቀጥሮ፣ ካሜራማናቸውን ምን ቀጥሮ፣ ይህ እኮ ስለሚያውቃቸው ነው። ኦልሬዲ በደንብ ስለሚያውቀ ነው ካሜራማን ቀጥሮ እንትን። ማለት በጣም ይደብራል ማለት ነው። እና እንጃ አላቅም። ፕራንክም ከሆነ ደግሞ ከዚህ ኒህ ያልባት ሄዱ ይበቃል። በጣም በጣም በሲሪስ ነው ሀይሚ። ብሩኬም በጣም ተናዶ ነበረ ሲያወራ የነበረው። ለዚም ዛሬ በጣም ጭሆባት እንደ መምታት ሆን እንደ በጣም አታስጭኝ፣ በቃ ጾም ነው። እስቲ ልረጋጋ ድምፅ በደንብ አይሰማም ምናምን ብሎ እንደዚህ በሀይል ቁጣ ነው ሲናገራት የነበረው እንትን አላላትም የሆነ አልተረ እንትን አላላትም በቃ እንደ በፊቱ እሺ ልስማሽ እሺ ላዳምጥሽ ምናምን አላትም ሀይሚ ደግሞ ታውቃላችሁ ሁለቱም ባህሪያቸው እልህኛ ናቸው ሀይሚ ደግሞ በባህሪ እሷ ያለችው ካልሆነ በጭራሽ አይሆንም ማለት ነው ለምን ሩኬ ይረዳታል ብዙ ጊዜ ያዳምጣታል ምናምን ማለት ነው ይሄ ግን ጥፋት ሰርታለች ለምን ቀለበት መቀበሏ ትክክል አይደለም። ስታሰት ሰርታለች። ግን ደግሞ አስገድዶኝ ነው ምናምን ካላት ደግሞ መቼት ስትመጣ ተንበርኮ ቁጭ ብሎ ይቀበላታል እንጂ በግድ ወይ አንቆ እየጠፈጠፈ አይቀበላትም። አደለም እንደዛ ነው ማስበውና እኔ የምለው ያ ነው። ትክክል አላደረግሽም ነው ሀይሚሻ የምልሽ ብቻ ነገሮች ተስተካክለው ወደ ነበሩበት ቦታ ይመለሳሉ ብዬ አስባለሁ። ቢኒም ቢኒያምም የዛሬም ቪዲዮ ያያል ብዬ አስባለሁ። ደህና መልስ ተመልሱለታል ወይ። ይሄ ልጅ ተንኮል አስቦ ሊሆን ይችላል። ቀለበቱን የሰጣት አንቺና ብሩክን ለማጣላት ሊሆን አስቦ ሊሆን ይችላል። ይሄን ነገር ቀለበት የሰጣች ብዙ ጊዜ ቪዲዮ ስትሰሩ ያያችኋል፣ ይከታተላችኋል። ስለሚከታተላችሁም ነው ካሜራ ካሜራማናችሁም ይዞ የመጣው ማለት ነው። ደግሞ ትናንት ደግሞ አራት ዓመት ነው ስናወራ የነበረው ሲል እስቲል እኮ ቡታጅራ ሳት መጪ ከቡታጅራ ሳት መጪ ማለት ነው ከቡታጅራ ሳት መጪ ማለት ነው። እና በጣም ከባድ ነው። እኔ አላቅም እንጃ። ብሩክ የሆንክ ሀይሚሻም ቢንየን ይቅርታ ብለሽ ብትል ወደ ነበረባችሁ ቦታ ብትመለሱ ጥሩ ነው። ብሩክ ሚስ አርግቶሻል። አንስ አንድ አርግቶሻል። ለማንኛውም ቪዲዮ ከተመቻሽ ላይክ